ከረፈደ መጣው። እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ። ያው እንደኔ የተደሰታችሁ ሰዎች አላችሁ ይሁን፣ እውነት በጣም ደስ ተደሰትኩ፣ በጣም ደስ አለኝ። ከመጠን በላይ ነው የተደሰትኩት። በሊቭ ባወራ ብዬ በሊቭ ገብቼ ነበረ፣ በሊቭ ላይም ላወራ አልቻልኩም። አንዳንዴ ደስታ ያሰክራል። እናንተ እንዴ ይሄን አይደል? በጣም ህዝብ የእናንተን መታረቅን ይፈልጋል ማለት ነው። እና ጥቂት ጥቂት የሚባሉ ሰዎች ናቸው ይሄ ማለት ሰውኛ ባህሪ የሌላቸው ሰዎች ካልሆነ በስተቀር ትዳር ስፋታ በትዳር ላይ ትዳር ደግሞ ድጋሜ ተመልሶ ስቃና የማይደሰተው ብኖር ሴጣን ብቻ ነው እና እኔ እጅግ በጣም ደስ ብሎኛል። እነዚህ ውብ ልጆች ከተገኘ በኋላ ኡብ ልጆች ከመጡ በኋላ መለያየት ራሱ በጣም ይከብዳል። እኔ በጣም ነው እንዴት እላለው ማለት ለምን ለምን የሚባለውን እንትን እላለው። ግን እግዚአብሔር እንኳን ረዳችሁ፣ እንኳንም ለዚያ ያበቃችሁ። ከልቤ ነው እውነት የተመኘሁት። እንኳን በቃ የምናፍቃትን ቀን እቺ ቀን ነበረች። የማይቻለው ነገር በቃ ብዙ ጊዜ ገንዬ ኢንተርቪው ስትደረግ በቃ ወንድሜ ነው። የልጆች አባት ነው። በወንድምነት ምንም ክፉ እንዳይነካ እፈልጋለሁ። ግን የልጆች አባት ነው። ወንድሜ ነው። ንጹህ ወንድሜ ነው ስትል እናደድባት ነበረ። በእውነት ለምን ማለት በቃ እነሱ ላይ የሚያምረው ባልና ሚስት ወንድም የሚባለው ሳይሆን ባልና ሚስት የሚባለውን ነገር በቃ እንትን ነበረ የምመኙ ነገር። አንዳንዴ ህዝብም የሚመኝላችሁ ህዝብም በእናንተ ላይ የሚያወራ ሄዶ ሰው የአፉን ፍሬ ይበላል የሚባለው ወይም መልካም ነገር ለሰው ልጅ ስትመኙ ይሆናል። እውነት መልካም የተመኛችሁላችሁ ሰዎች በሙሉ እግዚአብሔር ያክብራችሁ። የእነሱን መለያየት ደግሞ የምትጠሉ ልቦና ይስጣችሁ፣ በቃ የምትፈልጉ ሰዎች እግዚአብሔር ልቦና ይስጣችሁ። ነገር ግን እውነት በጣም ነው የተደሰትኩት። ከአሁን በኋላ እናንተ ልጆቻችሁን ድሮ ድራችሁ ልጆቻችሁ ወልዶ የልጅ ልጅ ስታሳድጉ ራሳችሁ እግዚአብሔር ካሌ ራሳችሁ ራሱ ወልዳችሁ ሌላ ልጅ ለማማዬ አንዲት ልጅ ሴት ልጅ ብትመጣላችሁ በእውነት እግዚአብሔር ታምር ምን ይታወቃል። ሌላ በቃ አንድ ሴት ልጅ ብትወልድ በጣም ደስ ይለኛል። ማማዬ ኤት ብታገኘው ደስ ይለኛል። ሌላም ያው ወንድሞቿም በጣም ምርጦች ናችሁ፣ ግን ይህን ያህል ደረጃ እንኳን እግዚአብሔር ያርግላችሁ። በጣም የምታምሩ በጣም የምታጓጉ ደስ የምትሉ ቤተሰቦች። ምንድን ነው ከዚህ የተማረችው ብትሉ ከዚህም በፊትም አውቃለሁ እኔ ለአምስት ዓመት ለስድስት ዓመት ተለያይቶ ተመልሶ የታረቁ ድጋሜ በሰርግ የተጋቡ ብዙዎች የማውቀው አንድ ሁለት ሰው አለ፣ ከቤተሰብም ከሌላም። እና ሁሌ የምለው በቃ እነዚህ ሰዎች ድል ባለ ሰርግ ነው መጋቡ። ብቻዬን ነው ተቀምጬ የምለው ድል ባለ ሰርግ ነው የሚጋቡት። በተለይ ሴፉ ሾው ላይ ቀርባ ኖ በቃ ቀይ መስመር ማለፍ እንደዚህ ስትል፣ ወይኔ አንድ ቀን እኮ ድል ባለ ሰርግ እኮ ነው የሚጋቡት ተመልሶ እነዚህ ሰዎች። በቃ መቼ እንደሚያሰብኩ ታውቃላችሁ? በቃ ልጃቸው ዳኛ የሆነች ቀን ማለት በቃ የምርቃቷ ቀን፣ ሁለቱ ደግሞ እዛ ጋር ማማየ ትመረቃለች፣ እዚህ ጋ ደግሞ የነሱ ሰርግ ይሆናል። ሁሌ ይሄን ነበረ ምኞቴና እንትን አእምሮዬ ውስጥ ስመላለስ የነበረ ዛሬ ግን እንደኔ ጓጉታችሁ የጨረሳችሁ አላችሁ። ግን ቢዲሆን እንዴ ጓጉቼ ማለት ነው እንዴት ጓጉቼ። አንዳንዴ ፕራንክ ም ነው ሊሆንብን ይችላል። አንዳንዴ የሆኔ እውነት አለም የማይመስላችሁ ነገር ሆኖብኝ ነበረ። እንኳን ደስ አላችሁ። በቃ በድጋሚ እኔ በጣም ነው የተደሰትኩት። ገንዬ የኔ ውድ የኔ ልዩ የኔ ሌልት እንኳን ደስ አላችሁ። እንደዛውም ልጆችሽም እንኳን ደስ አላችሁ። አበቃ የሚባል ነገር የለም በዚህ ምድር ላይ አበቃ፣ አከተሜ የሚባል ነገር የለም። እግዚአብሔር እስትንፋሳችን እስከሰጠን ድረስ፣ የተፋታችሁ ሌሎቻችሁ፣ እግዚአብሔር አምላክ ወደ መልካም ትዳር ይምራችሁ። እውነት ወደ መልካም ትዳር እግዚአብሔር ይመልሳችሁ። እግዚአብሔር መልካም ነው ብሎ የሰራውን በቃ ሴጠን፣ መልካም ነገር ስለማይወድ ነው በመሃል ላይ። ትዳር በጣም መልካም ነው፣ እውነት ሰው ልጅ ብቻውን እንዲሆን ዘንድ እንትና ፍቃድ አለማል ኑር አጋሽ እንስራ ላይ ወይም ረዳት ብሎ እግዚአብሔር ከግራ ጎን ሔዋንን እንደሰራ በቃ፣ ለወንድ ልጅ ሴትም፣ ለሴትም ለወንድ ልጅ የግድ ያስፈልጋል። እግዚአብሔር ትዳር መልካም ብሎ ነው የፈጠረ። መልካም ደግሞ መንከባከብ ያለብን የእኛ ሰዎች ነው። መልካም ነገር ነው። ትዳር መልካም ነው። ሁላችሁም ያላገባችሁም ያገባችሁም እግዚአብሔር የሚሰጠው ትዳር መልካም ነው። በጣም ውብ ነው። በትዳር መሀል ልጆች ስጦታ ናቸው። የእግዚአብሔር ስጦታ ስጦታዎች ይመጣሉ፣ በረከቶች ይመጣሉ። ልክ እንደነገኒ ልጆች አይነቶች ማለት ነው። እና ብዙ ነገሮች ነው የሚመጡት እና በዚህ በረከት ውስጥ ደግሞ መሆን በዚህ በረከት ውስጥ ደግሞ መቆየት፣ ሰይጣን ምን ያደርግ? እግዚአብሔር መልካም ብሎ የፈጠረው ላይ እሱ ምንድን ነው ምረጮ የሆነ ነገር፣ ይሄንን እኮ እንዲያደርጋቸዋል፣ ይሄ ሆኗል ይላል። ክፍተትን ይፈልግና ያን ክፍተት እያበዛ ይሄዳል። በትዳር መሀል አገር ትሰራለች። በትዳር መካከል እውነት ብዙ ነገር ነው። ቤተሰብ ነዋ። ከቤተሰብ ነው የምጀምሮ፣ መልካም አስተዳደግ፣ መልካም ባልና ሚስቶች በጣም በቃ እንደዚህ እንትን ናቸው። እና ሁላችሁም የምያገባችሁት በሙሉ እግዚአብሔር ትዳራችሁን ይባርክ። ገና የምታገቡም እግዚአብሔር ከመልካም ሰው ጋር ያገናኛችሁ። ቀጥተኛ ከራስ አካላችሁ ጋር ከራሳችሁ ጋር አንዳንዴ ያው ግራ እግር ከግራ እግር ጫማ ስደራረግ አሻፎ መውደቅ አለ። ግን ፍቺን እጠላለሁ ብሎ በቃሉ ላይ ደግሞ ከተጻፈ ፍቺን ማበረታታት አይደለም፣ ያኛውኑ ጠግኖ አስተካክሎ ሞርዶ አብሮ መቀጠል ነው። በቃ ፍቺን እጠላለሁ ካለ እግዚአብሔር እጠላለሁ ያለ በቃ መጠላት አለበት። እና እግዚአብሔር ትገቡበት ፍቺን እጠላለሁ የሚለው ተፋቱ እና ተጋቡ የሚል የለም። ፍቺን ይጠላለሁ ይላል። በቃ አንደኛ ደግሞ ቃል ክዳን፣ ሰው ቃል ክዳን ስገባ በቃል ክዳኑ መኖር አለበት። በችግርም ጊዜ፣ በመከራ ጊዜም፣ በሁሉ ጊዜ ላይ እኔ አብሬያት መከራ እቃም ሳለው እስከምል ድረስ እንደዛ አይነትን እግዚአብሔር ብኖርንም ባይኖርንም ብናገኝም ብናጣም በድዳር መሃል ቃል የተገባው ነገር እግዚአብሔር ደግሞ በትዳር መካከል በሁለት ሰው መካከል ልኮ እግዚአብሔር ፍቅርን አኑሯል። መቻቻልን የምሎን በቃ የሆነ ነገርን ለምን ከተለያየ ባህሪ ነው። አሁን አዲስ ድንገት ወይ ልታገቡ፣ ወይን አግብታችሁም፣ ወይን ገናም ልታገቡ የነገንዬን ፎቶ አይታችሁ እዚህ ቤት እንኳን ጆይን አድርጋችሁ የሚሰሙ ሰዎች ብትኖሩ ትዳርን ገነት ማርጋችሁ አትሳሉ፣ ሲኦል ማርጋችሁ አትሳሉ። በዚህ መካከል ማለት ነው። ለምን ብትሉ ሲኦልንም ካረጋችሁት ትዳርን ትፈላላችሁ። ትዳር መሀል ደግሞ ገነትም ካደረጋችሁ ገነትም ማለት አይደለም። ትዳር ማለት ገና የተጀመረ ቤት መሰረቱ የምጣል ነው። እስከ ዕለተ ሞት ድረስ እስከዚህ ምድር ላይ እስከምታልፍ ድረስ እየሰራህም እየተሰራህም የምታልፍበት ነው። የምትሞራረድበት ነው። ለምን ሁለተኛ የምትመጡት ከተለያየ ማህበረሰብ ውስጥ ነው። ሰው የሚመጣ የሚወለደው የሚመጣው ለምሳሌ እኔ ያደግኩበት አስተዳደግ ሌላ ነው። ባለ የሚያደግበት አስተዳደግ ሌላ ነው። ይሄ ባህሪ እንኳን እስከሚዋህድ ድረስ፣ እስከሚስተካከል ድረስ ያልተሰራ ቤት ነው። አምሳ አምሳ እርጋችሁ ግቡበት። ወደ ትዳር ስትገቡ አምሳ አምሳ እርጋችሁ ከገባችሁ አትጎዱም፣ አትሰበሩም፣ ለፍቺም አትሮጡም። ሁለቱንም እያቀናችሁ ነው የምትሄዱት። ትዳር መሀል መጣላት አለ፣ በደንብ መጣላት አለ። ትዳር መሀል ፍቅር አለ፣ በደንብ አለ። ሁለቱም አሉ። ሁለቱንም አምኖ ግን በመሀላችሁ ፀሐይ አትጥለቅ ምንም ፀሐይ ሳይጠልቅ መታረቅን ትነጋገራለ ታወራለ ፀሐይ ሳይጠልቅ ግን ተመልሶ መታረቅን በቃ ምሳሳ ልትጣለ ትችላለ እረት ላይ መፍታት ምንም ሳይመሽበት ፀሐይ ሳይደልቅበት ስል በዚህ ታርቆ ማለፍን እግዚአብሔር ይርዳ ይርዳችሁ። ገና የምታገቡም እግዚአብሔር ይርዳችሁ። ትዳር መሃል ብዙ ውጣ ውረዶች ኖሮ ይችላሉ። ግን መቻቻልን፣ መተሳሰብን፣ መተፈቃቀርን በመሃል አለ እግዚአብሔር መልካም ነው ብሎ ያስቀመጠ መሃል ብዙ ነገሮች አሉ። ትዳር ሰው ብቻውን ይሆን ዘንድ መልካም አይደለም ካለ መልካም፣ በቃ ስለዚህ ብቻ ይሆን ልትሆን መልካም አይደለም። ለዛ ማክበር ክቡር የሆነ እግዚአብሔርን እንትን ትዳርን ማክበር ሴትም ይሁን ወንድም ወንድም ሴትም ወንድ የቤት ራስ አደለ። ክርስቶስ ለእኛ ራስ እንደሆነ ወንድ ለቤቱ ራስ ነው። ራስ ስንል ደግሞ እየቀጠቀጠ አይደለም። ክርስቶስ በፍቅር ነው ቤተ ክርስቲያንን የሚያስተዳድረው፣ ልክ ወንዱ በፍቅር ቤቱን ሚስቱን ልጆቹን ማስተዳደር ማለት ነው እንጂ እኔ የቤት ራስ ነኝ ብሎ ሌላ ነገር ማድረግ አይደለም። እኔ እንደዛ እሷም ደግሞ መገዛትን ለክርስቶስ በፍቅር እንደምገዛው ለክርስቶስ አሁን ወድጄና ፈቅጄ አደለ ምገዛው ምከተለው፣ እንደዛው እሷም ደግሞ ወዳና ፈቅዳ መገዛት። የምጠላው ነገር መታዘዝ ማረም ያለበትን ነገር እያረመች መቀጠል ጥሩ ነው። በነገን ያሳክኬ እኔም ወይም ደግሞ እንትን ብዬ ወደ ሌላ ነገር ገባሁ። እግዚአብሔር ይባርካችሁ ተባረ